በጎንደር በዋለው ከባድ ውጊያ በጸረ ሽምቅ የአዋጊነት ልምዱ ከፍተኛ የተባለለት የአድማ ብተና አዛዡና የፖሊስ ኮሚሽነሩን ጨምሮ በርካታ የጥምር ጦሩ አባላትና አዋጊዎች በፋኖ ኃይሎች ተደምስሰዋል። ውጊያው የጨበጣ እንደነበረም ታውቋል። በሸዋም የፋኖ ኃይሎች ከብልጽግና ኮማንዶ ጋር አፍላ ውጊያ ላይ መዋላቸው ተሰምተዋል። ዝርዝር የግንባር መረጃው ተሰናድቷል። ኢታማዡሩ ለቀይ ባህር ተዘጋጅተናል ማለታቸውን ተከትሎ ከወደ አስመራ እንዳታስቡት የሚል ምላሽ ተሰጥተዋል። የቃላት ጦርነቱ ከፍ ወዳለ የስነ ልቦና ጦርነትና ወታደራዊ ዝግጁነት እያደገ ወደ እንቅስቃሴዎችም በመቀየር ላይ ነው። በሌላ በኩል የብልጽግናው አለቃ አብይ አህመድ በነገ ውለት የፓርላማ ስብሰባ ጠርተዋል። ስብሰባው አገዛዙ ከአስመራው መንግስት ጋር ለገባበት ወታደራዊ ፍጥጫ ተጨማሪ ትኩሳት ይሆናል ተብሏል። በአሰብ ቡሬ ግንባር ያሉ አዳዲስ ወታደራዊ ለውጦችን ጨምሮ በጉዳዩ ላይ የመረጃ ትንታኔ ይዘናል። የብልጽግናው አገዛዝ ከስምንት ሺህ በላይ በሚሆኑ አባሎች ላይ የዲሲፕሊን እርምጃ ወስጃለሁ ብለዋል። የጣና መረጃዎች ደግሞ አገዛዙ መዝረፍን ባህል ከማድረጉ በላይ ትልቁ ሌባ ትንሹን ሌባ የሚዘርፍበት የራሱ የሆነ አሰራር ፈጥረዋል። መዋቅሩ በዘር ከመያዙም በላይ በከባድ ሙስና ተጠቅቷል ይሉናል። የዛሬው መረጃችን በአመራር ደረጃ ለመመደብ የሚከፈለው የእጅ መንሻ በአስር ሚሊዮኖች የሚቆጠር ስለመሆኑ ያሳያል። ሰላም ጤና ስጥልን። ውድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የእኩለ ቀን ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በቅድሚያም ሰበር የግንባር መረጃዎችን ወደምንመለከትበት የዜና ምዕራፋችን እናመራለን። ጎንደር በኋላው አውደ ውጊያ የአድማ ብተና አዛዡና የፖሊስ ኮሚሽነሩን ጨምሮ በርካታ የጥምር ጦሩ አባላትና አዋጊዎች በፋኖ ኃይሎች ተደምስሰዋል። ውጊያው የጨበጣ እንደነበርም ታውቋል። በሸዋም የፋኖ ኃይሎች ከብልጽግና ኮማንዶ ጋር አፍላ ውጊያ ላይ መዋላቸው ተሰምተዋል። አፋብሃ በላይ ዘለቀ እዝ በምዕራባዊ ጎንደር የሚያንቀሳቅሳቸው ሁለቱ ኮሮች ተከታታይ የአውደ ውጊያ ድሎችን ማስመዝገባቸውን እንደቀጠሉ ነው። በይሳው ካሳ ሁለተኛ ኮር የፋኖ ኃይሎች በመሩት በመተማ ዙሪያ ውጊያ የቀጠናው የአርማብተና አዛዥና የፖሊስ ኮሚሽነሩን ጨምሮ የመከላከያ አዋጊዎችና ጥምር ጦሩ በብዛት የህይወት ዋጋ ከፍለዋል። በትናንትናው ዕለት ከንጋቱ 11 ሰዓት እስከ ቀኑ ሰባት ሰዓት ተኩል በተደረገው ከባድ ትንቅንቅ በአገዛዝ ጦር በኩል 35 ሞትና ከ40 በላይ ቁስለኛ ማስተናገዱን የገለጹት የፋኖ ኃይሎች ከእነዚህ ውስጥ የቀጠናው የአርማብተና አዛዥ የሆነ አመራር መደምሰሳቸውን ገልጸዋል። በሞርተርና በድሽቃ የተጀመረ ውጊያ ወደ ጨበጣ ውጊያ መቀየሩን የገለጹት የፋኖ ኃይሎች በውስን መስዋዕትነት ትልቅ ወታደራዊ ድል ማስመዝገባቸው፣ ድሉ የተመዘገበውም በመይሰው ካሳ ሁለተኛ ኮር ካራማራ ክፍለ ጦር በኩል እንደሆነ አስታውቀዋል። ለግማሽ ቀን በዘለቀው በዚህ አውደ ውጊያ የጸረ ሽምቅ አመራር መሳፍንትና የፖሊስ ኮሚሽነሩ መደምሰሳቸውን የሰሜን ምዕራብ እዝ ዋና አዛዥ የሆኑት ሌተናንት ጄኔራል ብርሃኑ በቀለን ክፉኛ ማስደንገጡም ተሰምተዋል። ቀጠናው በረሃማ መሆኑን ተከትሎ መልክዓ ምድሩን ያውቁታል፣ የተሻለ የውጊያ ልምድ አላቸው የሚባሉ የጸረ ሽምቅ የውጊያና የአመራር ልምድ ያላቸው ሁለት የብአዴን ብልጽግና የጸጥታ አመራሮች የተገደሉት የውጊያ ለጥምር ጦሩ ከፍተኛ የሚባል የውጊያ ስነልቦና ስብራት እንደፈጠረበት ከግንባር የተገኘው የአውደ ውጊያ ውሎ መረጃ ያሳያል። በሌላ በኩል በሸዋ ግንባር የፋኖ ኃይሎች ከኮማንዶ ኃይሉ ጋር አፍላ ውጊያ መቀስቀሱ ተሰምተዋል። የፋኖ ኃይሎች በበኩላቸው የኮማንዶ ኃይሉ ላይ ስኬታማ ማጥቃት ፈጽመናል ብለዋል። አፋሃድ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የ7 ለ7 ክፍለ ጦር በብልጽግናው 103ኛ አየር ወለድ ክፍለ ጦር ላይ የተቀናጀ እርምጃ የወሰደው ዛሬ ጥቅምት 17 ቀን ከ12 ሰዓት ጀምሮ ረፋድ ላይ ነው። ኮሩ ለጣቢያችን ባደረሰው የግንባር መረጃ በኤፍራታና ግድም ወረዳ በመሸገው በብልጽግናው ኮማንዶ ላይ የተጠናና የተቀናጀ ጥቃት መፈጸሙን አስታውቋል። ከንጋቱ 12 ሰዓት ጀምሮ እስከ ረፋድ በዘለቀው በዚህ አውደ አውደውጊያ የጥቃቱ ኢላማ የሆነው 103ተኛ አየር ወለድ ኮማንዶ ክፍለ ጦር ዶች በፋኖ ኃይሎች ፈጣን ማጥቃት ክፉኛ መመታቱን የገለጸው የግንባር መረጃው ለኮማንዶ ኃይሉ እገዛ ለመስጠት ከኬሚሴ እስከ ሰንበት ያለው በርካታ የኦሮሞ ሚሊሾች ወደ ውጊያው መግባታቸውን ተከትሎ ብርቂቶ በተሰኘ ቦታ የተቆረጠው ድጋፍ ሰጪ ኃይል የኮማንዶ ኃይሉ ከደረሰበት ኪሳራ በላይ ሰብአዊ ኪሳራ ማስተናገዱን የአጼ አምደ ጽዮን ኮር አስታውቋል። ለሰዓታት በዘለቀው በዚህ ውጊያ የሰባት ለሰባት ክፍለ ጦር ናውሰናይ ሻለቃ የክፍለ ጦሩ ቃኝ እንዲሁም በቀጠናው የሚገኘው የአርበኞች ጦር ደሳሌ ነጋሽ ብርጌድ ጋር ጥምረት በመፍጠር እልህ አስጨራሽ ውጊያ መደረጉን ውጊያው የዜና እስከጠናቀረበት እኩለ ቀን መዳረሻ ድረስ እንደቀጠለ መሆኑን ገልጿል። በተመሳሳይ ቀጠና አድማሱን በማስፋት ወደ በርግቢ በተንቀሳቀሰው ያገዛዙ አራዊት ሰራዊት ላይ የአጼ አምደ ጽዮን ኮር ራምቦ ክፍለ ጦር የፋኖ ኃይሎች ተመክቶ እንደተመለሰ ያስታወቀው ኮሩ በዛሬው አውደ ውጊያ የራምቦ ክፍለ ጦር የሰባት ለሰባት ክፍለ ጦሮች የፋኖ ኃይሎች ያደረጉት ቅንጅታ ውጊያ ጓዳዊ አለኝታነታቸውን በተግባር ያስመሰከረ ነው ብለዋል። በፋኖ ኃይሎች የተቀናጀ የጋራ ውጊያ ክፉኛ የተመታው የኮማንዶ ኃይሉ ዛሬም ንጹሐንን የበቀል ማወራረጃ ማድረጉን የገለጸው የኮሩ የግንባር መረጃ ርቄቶ ላይ ወጣት ደረጀ ሸዋ የተባለ የ27 ዓመት አርሶ አደር ወደ እርሻ ማሳ ጉዞ ላይ በነበረበት ወቅት በነዋሪዎች ፊት በአደባባይ በግፍ መረሸኑ ታውቋል። ደጀን አልባው የብልጽግናው ኮማንዶ ለውጊያ እገዛ ከአጎራባይ ዞን ኬሚሴ ድረስ ያስመጣው ኃይል አቅም አልሆነው ሲል የአካባቢው ህዝብ ጀን አልሆነልኝም ጠላት ነው በሚል ፍረጃ ንጹሐንን ያለ ጥፋታቸው ከህግ ውጭ መቀጣጫ እያደረገ ይገኛል። የፋኖ ኃይሎች በመልክታቸው የሞት ሞት ከምትሞት የአማራ ህዝብ አለኝታ ከሆነው ከነፃነት ታጋዩ ከወንድሞችህ ከጀግናው የአማራ ፋኖ ጋር አብረ ተሰልፈ አገዛዙን በጋራ እንድትፋለም ሲሉ መልእክታቸውን በደጋሜ ማስተላለፋቸውን የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ለጣቢያችን በአድረሴ የግንባር መረጃው ላይ አመላክተዋል። ኢታማዦሩ ለቀይ ባህር ተዘጋጅተናል ማለታቸውና የአስመራ እንዳታስቡት ምላሽ መነጋገሪያነቱ እንደቀጠለ ነው። የብልጽግና ጀኔራሎች ተከታታይ ወታደራዊ ዛቻ የአስመራውን መንግስት የቃላት ጦርነት ሜዳው ላይ ካስገባው ቆይተዋል። የቃላት ጦርነቱ ከፍ ወዳለ የስነልቦና ጦርነትና ወታደራዊ ዝግጁነት እያደገ ወደ እንቅስቃሴዎችም በመቀየር ላይ ነው። በብልጽግና የመወረር ስጋት የገጠመው የአስመራ መንግስት ከቅርብ ጊዜ ወዲህ የሚሰጣቸው ምላሾች ስጋቱን መጨመር የጦርነቱን ዝግጅት የመጨረሻ ምዕራፍ በማመላከት ላይ ነው። መቶ አስራ ስምንተኛው የመከላከያ ሰራዊት ቀን በባህር ኃይል ማሰልጠኛ ትምህርት ቤት በተከበረበት መድረክ በባሌም በቦሌም የባህር በር እናገኛለን ሲሉ ለተሰሙት ለብልጽግናው ኢታማዦር የአስመራ መንግስት በይዘቱ ጠንካራ የሆነ ምላሽ ሰጥተዋል። በማስታወቂያ ሚኒስቴሩ በኩል የተሰጠው የአስመራ ምላሽ የብልጽግና የአሰባባዜ ከምክንያት ታዊነት የራቀ ነው። ጥያቄውም በስሜትና በፖለቲካ ውድቀት እየታጀበ ነው ይላል። ብልጽግና በሆርን ሪቪው በኩል አሰብ ከመነሻውም የኤርትራ አይደለም የሚል መሟገቻ በተከታታይ መሰማቱና የኢታማዦር ሹም ንግግር በአስመራ ስጋቱን አኑሮታል። በማስታወቂያ ሚኒስተሩ በኩልም ኢትዮጵያ ብቻዋን በአሰብ ላይ ከፍተኛ መዋዕለ ንዋይ ፈሰስ አድርጋለች በሚል የቀረበው መከራከሪያ ተደጋግሞ የባለቤትነት መብትን ለማስረዳት ጥቅም ላይ ውሏል። መከራከሪያው ከእውነት የራቀ ነው፣ አሰብ ላይ ለደረሰው ብዝበዛም የኢትዮጵያ መንግስት ካሳ መክፈል ነበረበት ሲል ለሰማዩ አለመ ወርውር፣ ጣራውን እንድታገኘው አይነት ምላሽ ሰጥተዋል። በሁለቱ ኃይሎች መካከል ያለው ወታደራዊ ፍጥጫ ከጊዜ ወደ ጊዜ እያደገ መሆኑን የሚከታተሉ የጉዳዩ ተከታታዮች ጦርነቱ የዘገየ ግን የማይቀር ነው ሲሉ ይገልጹታል። በተለይም በአፋር ቡሬ ግንባር በኩል ያለው ወታደራዊ እንቅስቃሴ ከፍ ያለ ነው የሚሉት አስተያየት ሰጪዎች ጦርነቱ ከውክልና ወደ ቀጥተኛ ለማደግ ጫፍ ላይ መድረሱን ይናገራሉ። በአፋር ድንበር አቅራቢያ ትልልቅ የውኃ ታንከሮች እየተቆፈሩ መሆኑን የጠቆሙት ሌሎች የመረጃ ምንጮች በበኩላቸው ይህ የጦርነት ዝግጅቱ አካል ነው ይላሉ። የብልጽግናው አለቃ አብይ አህመድ በነገው ዕለት የፓርላማ ስብሰባ ጠርተዋል። ስብሰባው አገዛዙ ከአስመራው መንግስት ጋር ለገባበት ወታደራዊ ፍጥጫ ተጨማሪ ትኩሳት ሆኗል ተብሏል። ጠቅላይ ሚኒስትሩ በነገው ስብሰባ ከፓርላማ አባላት ለቀረቡላቸው ጥያቄዎች ምላሽ እንደሚሰጡ ይጠበቃል ተብሏል። የፓርላማ አባላቱም ለጠቅላይ ሚኒስተሩ ያዘጋጇቸውን ጥያቄዎች አስቀድመው አስገብተዋል። ከተያዘለት ፕሮግራም ለሁለት ሳምንት ያክል የዘገየው የፓርላማው ስብሰባ አገዛዙ ከአስመራው መንግስት ጋር በገባበት ወታደራዊ ፍጥጫ ዙሪያ ጠቅላይ ሚኒስትሩ ማብራሪያ ይሰጣሉ ተብሎ ይጠበቃል። በፓርላማው ፊት በቀረቡ ቁጥር ንቀት፣ ቅጥፈት፣ እብሪትነትና አቅላይነትን ማሳየት የአመራር ባህላቸው ያደረጉት አብይ፣ የኖሩበትንና የሚታወቁበትን የሽሙጥ ንግግራቸውን በሚንቋቸው የፓርላማ አባላት ፊት ይደግሙታል ተብሎ ይጠበቃል። የጠቅላይ ሚኒስትሩ ማብራሪያዎች በኢኮኖሚ በሰላምና ዲፕሎማሲ ጉዳዮች ላይ የሚያተኩሩ ቢሆንም ቁልፍ ጉዳዮች በአማራ ሕዝብ ላይ ያስቀጠሉ ጦርነት፣ ከህወሓት ዘንድ የገጠማቸው ወታደራዊ ኦሊጋርኪና ከኤርትራ ጋር የተ ተገባው ወታደራዊ ፍጥጫ ሆነው ይታያሉ። ሁሉም ተጠባቂ አጀንዳዎች በአመዛኙ የአብይ የጦርነት ፖሊሲ ውጤቶች ሆነው ይታያሉ። ከዚህ ጋር የተያያዙ ጥያቄዎችም በፓርላማው አፈ ጉባኤ በኩል ለጠቅላይ ሚኒስትር ጽሕፈት ቤት ቀድመው መግባታቸው ታውቋል። በሌላ በኩል በአማራ ሕዝብ ላይ በቀጠለው ጦርነት ዙሪያ ለፓርላማው ጥያቄዎችን ማስገባታቸውን የገለጹ ከምክር ቤቱ የአባላት ደንብና ስነ ምግባር መመሪያ አኳያ ስሜ አይጠቀስ ያሉ አንድ የተቃዋሚ ፓርቲ የፓርላማ ተመራጭ በጦርነቱ ዙሪያ ለሚያቀርቡት ጥያቄ ተስፋ ሰጪ ምላሽ እንደማላገኝ ባውቅም ለመረጠኝ የአማራ ሕዝብ ግን ድምፅ ለመሆን ተዘጋጅቻለሁ ብለዋል። ይህ በእንዲህ እንዳለ ገዢው ፓርቲ ብልጽግና በአባላቶች ላይ እርምጃ ወስጃለሁ ብለዋል። የውስጥ መተማመኑ በመናር ላይ ያለው ብልጽግና አመራሮቹ እርስ በርስ በመካሰስ ባሉበት በዚህ ጊዜ ወሰድኩት ያለው እርምጃ የዲሲፕሊን መሆኑን ገልጸዋል። በዚህም ከ8613 በላይ የብልጽግና ፓርቲ አመራሮች ላይ የዲሲፕሊን እርምጃ መውሰዱን ያሳወቁት የፓርቲው ምክትል ፕሬዚዳንት አቶ አደም ፋራ እርምጃው ከኃላፊነት ማንሳት፣ ከደረጃ ዝቅ ማድረግና ሽግሽግን ያካተተ መሆኑን ተናግረዋል። አደም ፋራ ይህንን ይበሉ እንጂ ዛሬም በፓርቲው ውስጥ የመካከለኛው አመራር ምደባ ቦታ በ በአስር ሚሊዮኖች እጅ መንሻ የሚጠየቅበት ነው። በአዲስ አበባ ከተማ የክፍለ ከተማ ዋና ስራ አስፈጻሚ ለመሆን ከአስር ሚሊዮን ብር በላይ ለከንቲባ ኮሚቴና ለፓርቲው ጽህፈት ቤት ሰዎች እጅ መንሻ ማቅረብ እንደሚጠበቅ የጣቢያችን ምንጮች አረጋግጠዋል። በራሱ የኦሮሞ ብልጽግና ውስጥ ቢሆን ለከተማ ከንቲባ በአዲስ አበባ ጠቅልለው ለያዙት የክፍለ ከተማ ስራ አስፈጻሚነትና ለሌሎች የሀብት ምንጭ ለሆኑ የስልጣን ቦታዎች ላይ ለመመደብ ገንዘብ መክፈል ግዴታ መሆኑን የጠቆሙት ምንጮች የተሻለ ለከፈለ የተሻለ ስልጣን ይሰጠዋል ብለዋል። ለጉዳዩ ቅርበት ያላቸውና ከስልጣን ተገፋን ያሉት አመራሮች በበኩላቸው ብልጽግና ውስጥ በስልጣን ለመቆየት ለበላይ አለቃዎች የተሻለ መክፈል አለብህ የተሻለ የከፈለ የተሻለ ወንበር ያገ ይገኛል በማለት ፓርቲያቸው የእንብላው ማህበር መሆኑን አስረድተዋል። መዋቅሩ በዘር ከመያዙም በላይ በከባድ ሙስና ተጠቅቷል የሚሉት የቀድሞው የፓርቲው አመራሮች በከተሞች ከንቲባ ሆኖ ለመሾም እስከ 15 ሚሊዮን ብር ጉቦ የከፈሉ እንዳሉ፣ ይህም በፓርቲው ካድሪዎች ዘንድ የሚታወቅ አሰራር እንደሆነ ገልጸዋል። አሁን አደም ፋራ ማስተካከያ አድርገንበታል ያሉትም ቢሆን የተሻለ መክፈል የቻሉት አዲስ ምደባ እንደተሰጣቸው፣ መክፈል ያልቻሉ ደግሞ በሙያ ምደባ እንደተደረገላቸው ነው የጣና ምንጮች የገለጹት። ካድሬው ይህንን አሰራር ስለሚያውቀው ህብረተሰቡን በመበዝበዝ የተሻለ መዝረፍ ከቻለ የተሻለ ከፍሎ ስልጣኑን ለማስጠበቅ እንደሚጠቀምበት የፓርቲያቸውን የዘረፍ አሰራር ገልጸዋል። የአዲስ አበባ ከተማ አስተዳደርን ጨምሮ የሁሉም ክልሎች የሹመት አሰራር ካድሬው ለበላይ አለቀው የተሻለ የእጅ መንሻ ከፍሎ ስልጣን የሚያገኝበት አሰራር በብልጽግና ዘመን እንደ ባህል የተያዘ ሌባው ሌባውን የሚሰርቅበት አሰራር ሆኖ በመታየት ላይ ነው። አስራ ሶስት አፍሪካ ሀገሮች፣ ጦርነት ያለባቸው ሀገሮች 25 ዓመት ሰርቻለሁ። በእያንዳንዱ ቦታ አገር ሲነሳና ሲወድቅ አይቻለሁ፣ ሲወድቅና ሲነሳ አይቻለሁ። በመጨረሻም እኒህ አንጋፋ የፖለቲካ ሰው ላበርክቷቸው ተዘክረዋል። አንጋፋው የፖለቲካ ሰው ሻለቃ ዳዊት ወልደ ጊዮርጊስ በዘርፈ ብዙ የህይወት ጉዟቸው ለሀገርና ለህዝብ እንዲሁም በዓለም አቀፍ ደረጃ ላበረከቱት አስተዋጿቸው ክብር ይገባቸዋል፣ ያሉት ዘካሪዎች ባለፈው ቅዳሜ ኦክቶበር 25 በርካታ አድናቂዎቻቸው በተገኙበት በልዩ ፕሮግራም አክብሯቸዋል በሲሊቨር ስፕሪንግ ሂልተን ሆቴል በተዘጋጀው ዝክረ ዳዊት አንጋፋው የፖለቲካ ሰው አክባሪዎቻቸውን አክብረው የአንድነትና የትግል አደራ መልእክታቸውን አስተላልፈዋል። ዳዊት በቀዳማዊ ኃይለሥላሴ ዘመነ መንግስት በ17 ዓመታቸው የውትድርና ስልጠናን የወሰዱ ካዴት የገቡ ምክትል መቶ አለቃ በመሆን ውትድርናን ሀ ብለው የጀመሩ የሀረር ሚሊተሪ አካዳሚ ምሩቅ ሲሆኑ በዘርፈ ብዙ የሕይወት ጉዟቸው ወታደራዊ መኮንን፣ አስተዳዳሪ፣ የሕግ ሰው፣ ዲፕሎማት፣ የጸጥታ ደህንነትና ጉዳዮች ተመራማሪ በመሆን በተለያዩ መስኮች ሀገራቸውን፣ ቀጠናውን፣ አህጉሩን አገልግለዋል። ከወታደራዊ የደርግ ስርዓት በተለይም ከኮሎኔል መንግስቱ ኃይለማርያም ጋር ልዩነታቸው እየሰፋ መሄዱን ተከትሎ ከሀገር በመውጣት በተለያዩ የአፍሪካ ሀገራት የተባበሩት መንግስታት ድርጅት በጸጥታ ደህንነትና ሕግ ጉዳዮች ሰርተዋል። የማማከር የምርምርና የማስተማር ስራዎች ላይ ለአመታት ቆይተዋል። ናምቢያ፣ ላይቤሪያና ሩዋንዳ በመሰሉ ሀገራት ውስጥ ሻለቃ ዳዊት የቀውስ ጊዜ ጸጥታ ለማስከበርና የሰብአዊ አገልግሎት ለመስጠት ከተንቀሳቀሱባቸው የአፍሪካ ሀገራት መካከል ጥቂቶቹ ናቸው። በቦስተን ዩኒቨርሲቲ የአፍሪካ ጥናቶች ማዕከል አጥኚ በመሆን የምርምር ስራዎችን አበርክተዋል። ሻለቃ ዳዊት የኮሎኔል መንግስቱ ኃይለማርያምን አስተዳደር በብርቱ የተቹበት ዘሬድ ትሪስ መጽሐፋቸው እንዲሁም ከአራት ዓመታት በፊት በግል የሕይወት ታሪካቸው ላይ የሚያተኩረውን ዋት ኤ ላይፍ የሚል መጽሐፍን ለንባብ በማብቃት ኢትዮጵያንና የኢትዮጵያን የፖለቲካ ባህል ለትውልዱ መማሪያ እንዲሆን አበርክተዋል። በኢትዮጵያ ፖለቲካ ንቁ ተሳታፊ ብቻ ሳይሆን በልዩ ልዩ የትግል አደረጃጀቶች ውስጥ ውሳኔ እስከ መስጠት የደረሰ ተሳትፎ ያላቸው ሻለቃ ዳዊት በተሳትፏቸው ትችትም ሙግትም የገጠማቸው ሰው ቢሆኑም በምሁራዊ የሰላ ሂሳቸው አንቱታን ያተረፉ የአደባባይ ምሁር ናቸው። ሰፊ ዓለም አቀፍ ኔትወርክ በመዘርጋት የሚታወቁት ሻለቃ ዳዊት ለተራዛሚ ዓመታት የሀሳብ ትግል ላይ ቆይተዋል። በተለያዩ የአገር አቀፍ የፖለቲካ ውይይቶች ላይ መነሻ ሀሳቦችን በማቅረብም ይታወቃሉ። ከአማራ ፋኖ ትግል መቀጣጠል ወዲህ ደግሞ በአደረጃጀትና ከአደረጃጀት ውጭ በሆኑ መንገዶች ትግሉን በወታደራዊ የደህንነት ቀጠናዊ፣ ዲፕሎማሲያዊ ጉዳዮች ምሁራዊ እገዛ በማድረግ ተሳትፎ ሲያደርጉ የቆዩት ሻለቃ ዳዊት አሁን ላይ ከአደረጃጀት ውጭ ሆነው በትግል ሀሳብ አበርክቶ ላይ እንደሚገኙ ሲገልጹ ተሰምተዋል። መደበኛ ስራቸው መቀመጫውን ናምቢያ ያደረገ አፍሪካ ኢንስቲትዩት ፎር ስትራቴጂክ ኤንድ ሴኩሪቲ ስተዲስ የተሰኘ በአፍሪካ የጸጥታና የደህንነት ጉዳዮች ጥናቶችን የሚሰራ ተቋም በማቋቋም የሚሰሩ ቢሆንም በአማራና በኢትዮጵያ ትግል ጉዳይ ቀልብና ልባቸው ቅርብ የሆነው ሻለቃ ዳዊት ወልደ ጊዮርጊስ ፋኖ አንድነት ጉዳይ ፖለቲካ ወደ ኋላ ይቆይና ወታደራዊ እዝ ብቻ ይቋቋም የሚል ሀሳብ በማቅረብ ይታወቃሉ የሻለቃ ዳዊት የፍኖተ ፋኖ የትግል ምልከታ በፋኖ ኃይሎች ዘንድ ባይተገበርም አንጋፋው የፖለቲካ ሰው ለአዲሱ የአማራ ትውልድ ትልቅ ቤተ መጻሕፍት ናቸው በተለይ በአማራ ትግል መነሻና መድረሻ የጠራ ትግል ምልከታ ላይ በኢትዮጵያ ሀገረ መንግስት እጣፈንታ እንዲሁም የአፍሪካ ቀንድና የመካከለኛው ምስራቅ ታሪካዊ ዳራና ወቅታዊ ቀጠናዊ የኃይል አስተላለፍ ጉዳዮች በአማራ የህልውና ትግል ላይ ስለሚኖራቸው እድልና ፈተናዎች ዙሪያ የፋኖ ኃይሎች በቅጡ ያላወቋቸው የህይወት ዘመን ተማሪ ናቸው ና ተመራማሪ ናቸው የሚል ምስክርነት የሚሰጡላቸው ከእርሳቸው ጋር በቅርበት የሰሩ ሰዎች ናቸው። ክቡራትና ክቡራን ቤተሰቦቻችን፣ ለእኩለ ቀን የተሰናዱት መረጃዎቻችን የተከታተሏቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሆኖ በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን አቅርባለን። ጣና ሳተላይት ቲቪ ከሀቅ ጋር